አማራ ክልል ለሚደረገው አጀንዳ የማሰባሰብ ተግባር ህዝቡ በንቃት እንዲሳተፍ የኢትዮጵያ ሀገራዊ የምክክር ኮሚሽን ጥሪ አቀረበ። ኮሚሽኑ ከነገ ጀምሮ በባህር ዳር አጀንዳ የማሰባሰብና ሌሎች ተያያዥ ተግባራትን ለመስራት የቅድመ ዝግጅት ስራውን ማጠናቀቁን አስታውቋል። ጌታቸው ገደፋው ተጨማሪ ይነግረናል። መሰረታዊ በሆኑ ሀገራዊ ጉዳዮች ላይ አካታች ሀገራዊ ምክክሮችን በማካሄድ የተሻለ ሀገራዊ መግባባትን ለመገንባትና በሂደትም መተማመንንና ተቀራርቦ የመስራት ባህልን ለማጎልበት ያስችላል የተባለ የኢትዮጵያ ሀገራዊ የምክክር ኮሚሽን በዋጅ ተቋቁሞ በመስራት ላይ ይገኛል። ኮሚሽኑ ከተቋቋመበት ጊዜ ጀምሮ ባለፉት ጊዜያት በአብዛኛው የሀገሪቱ አካባቢዎች ተሳታፊዎችን የመለየትና አጀንዳ የማሰባሰብ የምክክር ምዕራፉን እየሰራ ይገኛል። በእስካሁን ሂደቱም በአስር ክልሎች ክልሎችና በሁለት ከተማ አስተዳደሮች ከሚገኙ ባለድርሻ አካላት ጋር አጀንዳዎችን ሰብስቧል። ኮሚሽኑ በዋጭ የተሰጠውን የሶስት ዓመት ጊዜ ገደብ በማጠናቀቁ የኢፍድሪ የህዝብ ተወካዮች ምክር ቤት የካቲት 11 ቀን 2017 ዓ.ም በጠራው አስቸኳይ ስብሰባ የኮሚሽኑን የስራ ዘመን ለአንድ ዓመት ማራዘሙ የሚታወስ ነው። ኮሚሽኑ በተሰጡ የአንድ ዓመት ጊዜ ውስጥ ቀሪ ተግባራትን ለማጠናቀቅ እንደሚሰራም አስታውቆ ነበር። ኮሚሽኑ በተሰጡ የአንድ ዓመት ጊዜ ውስጥ ቀሪ ስራዎችን ለማጠናቀቅ በገባው ቃል መሰረት በአማራ ክልል የጀመረውን ስራ ለማጠናቀቅ የሚያስችሉ ውይይቶችን ከክልሉ ርዕሰ መስተዳደርና ከሚመለከታቸው የቢሮ ኃላፊዎች ጋርም አድርጓል። ሀገራዊ ምክክር በህዝብና በመንግስት መካከል ድልድይ ነው። ሀገራዊ ምክክር ሶስት አንኳር ዓላማዎች አሉት። የመጀመሪያውና ትልቁ በኢትዮጵያ ውስጥ ሀገራዊ መግባባት እንዲኖር ማድረግ ነው። ሁለተኛው በመንግስትና በህዝብ መካከል እምነት እንዲፈጠር ማድረግ ነው። ሶስተኛውና በጣም ትልቁ ነገር ኢትዮጵያ ውስጥ ምክክር ባህል እንዲሆን ማድረግ ነው። ስለዚህ ለእነዚህ ግቦች እነዚህን በተሳካ ሁኔታ በአማራም ክልል ለማድረግ ምን እናድርግ የሚለውን ከክልሉ አመራር ጋር ሶስት ኮሚሽነሮች መጥተን ተነጋግረናል። እጅግ ውጤታማ ነበር። ከህዝብ የምነሱ አንዳንድ ጥያቄዎችንም ጭምር ከማንነቶች ጋር የተያያዙትን ከሴኩሪቲ ወይም የተያያዙ እሾዎችንም እንደዚህ በጣም እጅግ በሚያረካ ሁኔታ አዎንታዊ የሆኑ መልሶችን ያገኘ ነው። ኮሚሽኑ ክልሉ የጀመረውን ሂደት ለማስቀጠል የቅድመ ዝግጅት ስራዎችን በመስራት ወደ ተግባር ገብቷል። ቅዳሜ ጀምሮ በባህር ዳር የክልሉን አጀንዳ የማሰባሰብ እና ሌሎች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 የተለያዩ ስራዎች ናቸው እየሰሩ ያሉት። በተለይም ክልሉ ካለበት ተጨባጭ ሁኔታ ጋር በተገናዘበ መንገድ ማለት ነው። በታሪክ አጋጣሚ ከረጅም ጊዜ በኋላ የተገኘን መልካም እድል በመጠቀም የሀሳብ ልዩነቶችንና ለመግባባቶችን በውይይት በመፍታት ሀገር የማጽናት ኃላፊነታችን ልንወጣ ይገባል የኮሚሽኑ መልእክት ነው። ለምክክር ሂደቱ መሳካት ሁሉም የበኩሉን ድርሻ ይወጣ ዘንድም ኮሚሽኑ አሳስቧል። ከምክክሩ አልተሳተፍኩም እንደ 1983 ሕገ መንግሥት ዛሬም አማራው ተገልሏል የሚባል ነገር እንዳይኖር እያንዳንዱ እድሜ የሚፈቅደው ሁሉ በዚህ ጉዳይ ላይ በሚችለው ሁሉ እንዲሳተፍ የከበረ ጥሪ እናደርጋለን። ከዚህ ቀደም በነበሩ አንዳንድ ሙከራዎች ወይም ደግሞ ሂደቶች ብዙ ጊዜ በሀገር እጣ ፈንታ ላይ የሚወስነው ምሁሩና ፖለቲከኛው በአብዛኛው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 ሁሉም የበኩሉን ጥረት ማድረግ አለበት ብለን እናምናለን። ለሀያ አንደኛው ክፍለ ዘመን የሚመጥን የፖለቲካ ሂደት ተቀራርቦ መነጋገርና መመካከር በመሆኑ ኑ የራሳችን ችግር በራሳችን ተመካክረን እንፍታ ሲልም ኮሚሽኑ ጠይቋል። መንግስት፣ ህዝቡና የጸጥታ አካላት ለምክክር ሂደቱ ውጤታማነት እስካሁን ሲያደርጉት የነበረውን ድጋፍና ትብብር አጠናክረው እንዲቀጥሉም ኮሚሽኑ ጥሪ አቅርቧል።